ምንም ልናገር ይከብደኛል። ከዚህ ስንፍናችን መንቃት አለብን። ዛሬ ካልነቃል ሰይፍ ይበላናል። ቤተ ክርስቲያንም ከእጃችን ትነጠቃለች። የማትነሳ ከሆነ መብራቱን አጠፈዋለሁ ብሏል ክርስቶስ። ያጠፈዋል፣ ክነቱም ይጣጣል፣ ቤተክርስቲያን ይታጣል፣ ቁርባኑን ይቀራል። አንድ ባይታዊ ነበርና ሲኖር። አንድ መነኩሴ እየመጣ በዝሙት ተፈትኜ ይለዋል። አረ አንተ ወራዳ የእንጦንስና የመቃር ስንቆ ብዙ ደግሞ ምን አይነቱ ሂድ ከዚህ ሁላ ይሰደዋል። ደግሞ በሌላ ቀን መጥቶ ይነግረዋል። ሂድ አንተ የእንጦንስና የመቃር ስንቆ ብዙ ደግሞ እንደዚህ ይላል። እንደ ሦስተኛ እንደዚህ ይላል። አይ እንግዲህ ምን አረጋለሁ? እስከ የደፍኖ ለሐመር እኔ ምን አረጋለሁ? እንግዲህ ያው ላግባው እንጂ ብሎ ተነስቶ ወደ ከተማ ይደፋ ተነስቶ ከተማ ሲሄድ ታዲያ፣ በኋላ እስከዚያ ድረስ ይውላችሁ፣ አዛኝም እስከሚያጣ መካሪም እስከሚያጣ አጽናኝ እስከሚያጣ ድረስ እግዚአብሔር ውቱ ሰይ ነው ዝም። ወጥቶ ሄደ። ወጥቶ ሲሄድ አመንገድ አዚያ፣ በኋላ ግን እግዚአብሔር ዝም አይል። አመንገድ ላይ አንድ አባት መጣ። ምን ሆነ ሄዳለ፣ መነኩሴ ነበሩ አንድ አባት እንዲህ ይበልቃቸው፣ ሳቁብኝ። እንግዲህ ቆብ ይልጥለው ነው አለ። አዎ በል ወንጀላ ዮሐንስ ድገም እየዋልክ ብላ በአትህን ጠብቅ፣ በዚህ ተጠንቀቅ፣ ትጋ ብሎ መክሮ እግዚአብሔር ያጥፋልህ ብሎ ሰደደው። ከዚያ በኋላ ዝሙት እንዳልተፈጠረ ሆኖ ጠፋለ። ተመልሶ አቅማችንም እኮ እንድናውቅ ነው። ጎበዝ ሞኝናችሁ መሰለ አለች ተብሏል አለ። አንድ ሴትዮ ገዳም እለቱን ገብታ እሳት ስትሞቅ ፍንጣሪው ነካ እናንተ እኛን ጣድቃን ጣድቃኖች ጣርቃኖች እንዲህ አደረገ እንዲ የዓለሙ ሰውማ ምን ያደረገው የሆነ አለች ተባለ። ማለት እንደዚህ አኳ የሚል ሰው ማለት ነው። ይሄ ገዳም የገባ የገባለት ሁሉ ክንፍ አውጥቼ ይሆን ብሎ በዚህ በብብቱ ዳሰስ ዳሰስ ብሎ ማረግ ነው የሚቀረው ሰው ማለት ነው። አልተፈተነ ሰው ችግረኛ፣ ኩሸቱ ያኩራቱ ያስቀምጠ አያስቀምጡም ከሆነቱ፣ ሶስት ቀን ውዳሴ ማርያም አሟልቶ ሲደግም ሰው እንዴት እንደሚመጻደቅ ያተውት ተመስገን ነው። ሰው የዓለም አልገባውም። የዓለም አላፊ ነው። ገና ሦስት ቀን ውዳሴ ባለፈ ሲደግም እኮ ነው መጽደቅ ደግ ደግ ነው የሚለው በእውነቱ ማለት ነው። እንደዚያ አይመጻደቅም። በእግዚአብሔር ቸርነት እንድንል ለተፈተነ እንድናዝን፣ ሰው ወድቆ ስናይ ከመፍረድ ይልቅ እንድናዝን፣ እኛም በዚያ ፈተና እንድናልፍ ያደረገና ግን ደግሞ ጥሎ አይጥለንም፣ ይመልሰናል ደግሞ። እግዚአብሔር ቸር ነው። ሰው ይጥልልናል፣ አሳልፎ መልሷ መጣው ያኛውን ሰው ይሄኛው አስራ አምስት ዓመት ታግሶታል። ይገርማችኋል መነኩሴው ባይታዊ አይ እግዚአብሔር ምን አለው? ከዚህ በኋላ አቅሙን እንዲያውቅ አቅሙን እንዲያውቅ ንብ ከአንድ ቀፎ ወደ አንድ ቀፎ እንደሚገለበት የዚህኛው መነኩሴ ፈተና እዚያ ላይ ገልብጥበት እግዚአብሔር ሆ ያለ እዚያው ላይ አደረበት። እለቱን ወጥቶ ሄድ። አስራ አምስት ዓመት ታግሶ መጥቶ እንዲሁ የተፈተንኩ ስለው ሲስቅ የነበረው ባይታዊ በአንድ ቀን ወጥቶ ሄድ። ከዚህ በኋላ ደግሞ እግዚአብሔር ደሞቼን አይደል ወጥቶ ሲል ሲያሳብደው፣ ዝም መንገድ ላይ ደግሞ ቆይቶ ደግሞ ተመለስ። በሰው አትፍረድ። ወንጀል ያንስ ድገም ይዋልቅ ብላ በሰው አትፍረድ። የዝሙት ሰይጣን ዋና መምጫው በሰው መፍረድ፣ በሰው መፍረድ የሰውን ኃጢአት አምጥቶ ከራስ ላይ ይገለብጣል። አትፍረድ ብሎ መለሰው። ይህንን መከራም አራቀለት። ለሁላችንም እግዚአብሔር ያርቅልን። የማታገኘውን አትፈልግ። የማትጨርሰውን አትጀምር። የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትኖቼ። በምን እንዋደድ ነው የሚባል እንጂ በምን እንጣላ ይባል? በምን እንጣላ እኮ ነውን ያዝን ሰይጣን ሰውን በምን ላጥፋው ይላል እግዚአብሔር ደግሞ ሰውን በምን ልማረው። አሁን ከዚህ በኋላ ምክንያት ፈልጋችሁ ታረቁ እንጂ ምክንያት ፈልጋችሁ አትጣሉ። ፍጹም ኖር ነው ነገር የሚያልፍ ልቡና ለሁላችን ያድለን። እግዚአብሔር ሁላችንም ይማረን። እማይምር ሰው አይማርም። እውነቴን ለምነግረ፣ ማሩ፣ ይቅርበሉ፣ እራሩ። ጨካኞች አቱ፣ ልበደንዳኖች አቱ። በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና ይላል ይላሰሩ። ቀን የሚያመጣውን አታውቅም፣ አንተም ነገ ስተትደበደብ ይሆናል። ጠላቴ ተገረፈልኝ፣ ጠላቴ ተደበደበልኝ፣ ጠላቴ ገደል ገባልኝ ብለህ ደስ አይበልህ። እዘንለት በሳተ ሰው በወደቀ ሰው ተወግዞ በተለየ ሰው በተሳሳተ ሰው በሰረቀ በቀጠፈ በታሰረ አይሳለቅም አቤቱ ከክፉ ቀን አድነኝ ነው ለዚያ ሰው ማዘን መራራት ይገባል ብፁዓን ማህርያን እስመሎሙኒ ምህር ወሙ የሚራሩ ንዑዳን ክቡራን ናቸው ለእነሱም ፍትውረቱ ሥላሴ ይራሩላቸዋል እነሱም ምረት ያገኛሉ ኩኑ መሐርያነ ሩሩሆች ሁኑ። ከመትኩን ውሉዶ ላቡክሙ ዘበ ሰማያት ለሰማይ አባታችሁ ልጆቹ ተሆኑት ዘንድ ራሩ። የሚራራ ሰው የእግዚአብሔር መልክ አለው። ጨካይ ሰው የዲያብሎስ መልክ አለው። ዲያብሎስ ደም አፍሳሽ ነዋ። እስማም ትካት ቀታሌ ነፍሰ ሰው ውይቱ እሱ ከጥንት ጀምሮ ነፍሰ ገዳይ ነው ብሏል ጌታ ስለ ዲያብሎስ ሲናገር፣ እሱ ነፍሰ ገዳይ ነው። ጨካይ ሰው ማን ይመስላል? ዲያብሎስን ይመስላል። በበረሃ የሚኖር ባይታዊ ከንጉስ ቤት ተጠርቶ ይሄዳል። ሰው አያውቅ ሴትም አይቶ አያውቅ እና ባርክልን ተብሎ ነው ይሄድ። ሌሊት ለጸሎት ቤት ሰጥተውት ንጉሱም ከማረፊያ ይሄዳል። ሰራዊቱም እንደዚህ ይህ ባይታዊ ተነስቶ ከዚያች ከንግስቲቱ ይሄዳል። ሌሊት የማይገባ ጥያቄ ይጠይቃታል። እና ንግስቲቱ ተዋባ፣ የዘላለም ክብርህን በአንድ ቀን ታጣለህ ትለዋለች አንቺን የልት መክሪ ነው። አይሆንም ፈቃድ እንፈጽምልኝ ይላታል። ይህን ባላት ጊዜ ጮኸች። ሰው ሰው ሁሉ መጣ፣ ንጉስም መጣ፣ ስራዊት ሁሉ መጣ። ምን ሆነሽ ነው ሲሏት፣ ደግሞ ፊቷ ላይ ቁሟል። በጸሎት አስበኝ ብዬ ሌሊት ደንግቼ በጸሎት አስበ ብዬ ጠርቸው ካፉ የሚወጣው የእሳት ብርሃን አስደንግጦኝ፣ ሲጸልይ ካፉ የሚወጣው ብርሃን ብላ ትናገርለታለች። ከዚያ እነሱ ሁሉ ሰግደው አባ በጸሎት አስበ አረ ኔ ኃጢአተኛ ነኝ እኔ በኃጢአቴ ነው እንጂ እንደዚህ አይደለም ቢል ማን ይሰማዋል? ለሁሉ የደ መስገድ ነው ማለት ነው። እና እንደዚህ አድርጋ አሳፍራ፣ ኃጢአቱንም አስቁማ፣ ደግሞ ሰውየውንም ከመከራ ጠብቃ፣ ወደ ገዳሙ ተመልሶ እንዲኖር አድርጋ በክብር እንዲበቃ አድርገዋለች። ሰዎችን ገመና ሸፍነን በውስጥ ብናስተካክላቸው የወደቁ ሰዎች ይነሳሉ፣ ለክብር ይበቃሉ። እና ይህን ነው ማድረግ ያለብን።